እንትን ሞለክያ ሰማ እንዴት እንደምሰራ ነው ማሳያችሁ። እዚህ ጋር ነጭ ሽንኩርት እና ቀይ ሽንኩርት አለኝ። እዚህ ጋር ደግሞ እሱን ፈጭቼ አዘጋጅቼዋለሁ። ቀጠሎም አሉና ይህንትና ቄጣ መጋገረ ነው። እዚህ ጋር የታጠበ ዶሮ ላይ ማለት ነው። እሱን የምሰራውን አብራችሁኝ የማሳያችሁ ይሆናል። አብራችሁ ይቆዩ ሰዎች የሞለክያ ማባያ ሮ ሰርቻለሁ። እንደዚህ የሚያመሩ ከዛ ጋር አላችሁ ድመቴ፣ ዚጋ ምግብ ስጭኝ እያለች ትዮጫዎች ነው። ማፊ ድጃጅ፣ ማፊ ድጃጅ፣ ማፊ ነው።

የሚዋዋ እዩ በዛ በትም ትንሽ ነው የምታረጉበት። ምክንያቱም የሆነው ወፈር ያለ ነው። የሆነው ማለት ነው። ይሄ ነው እንትኑ ማለት ነው። ከሱ ጋር በጣም ነው የሚጣፍለው። እያድመኔ ላሳያቸው። አይን ነው ምግብ የራሷ ምግብ አለ ግን ዶሮ ነው የምፈልገው ብላ ስለመጫት ማለት ነው በረዶ ነው እንደዛ አድርጌዋለሁ ዶሮም እዚህ ጋ ወስዳለች ማለት ነው ላረገው ነው አረጊዋለሁ ብዙ መቆየት የለበትም። ትንሽ ነው ማንትን ማብሰል የሚፈልገው ብዙ ከቆየ ጥቆር ይላል። ብዙ ብዙ መቆየት የለባቸውም ስትሰሩ ማለት ነው። ብዙ ከቆያችሁት ከለሩ አረንጓዴ የሆነ ወደ መጥቆር ይሄዳል። ስለዚህ መጥቆር የለበትም፣ አረንጓዴ እንደሆነ ማቅረብ ያለበት ማለት ነው። ከሩዝጋምና ከቂጣያ መበላት ይቻላል። በጣም የሚጣፍጥ ምግብ ነው። እኔ እወዳለሁ። ባይ ዘ ዌይ እናንተ እንግዲህ ያ ለማታውቁት ትሞክሩት እሺ ነው። ቤተሰቦቼ በዚህ መልኩ አብስዬ ጨርሻለሁ። ያምራል። በጣም ወደዳችሁት፣ ሼር፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሞክሩት፣ ሰርታችሁ ማለት ነው። በጣም ነው የሚጣፍጠው። ከረዳ ወንደሁም ከጣጋ መብለት መብላት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ